ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት የአማርኛ ምንባብ ማለት ነው። እዚህ ጋር አስፈላጊ የሆኑ ምንባቦች ናቸው ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና ጋብዛለሁ። ቪዲዮውን መጀመሪያ ሙሉ በሙሉ ሳነብላችሁ እናንተ ማን እንደሆነ እስኪ ወቁኝ ነው የሚለው ርዕሱ። ምን ይላል እስኪ ወቁኝ ማን እንደሆነ ለማወቅ እኔ እዚህ ጋር ሳነብላችሁ፣ ስለዚህ ይህ እዚህን የሚያሟላ ማን ነው ብላችሁ መጨረሻ እኔ ማን ነኝ ይላል መልሱን ኮመንት ላይ ጽፉልኛላችሁ ማለት ነው። በጣም አስፈላጊ የሆነ ነገር ነው፣ ምንባብ ነው፣ በደንብ አድርጌ ያነብላችኋለሁ። በዛው ፊደላቶቹን የጨረሳችሁ ቃላት መመስረት የቻላችሁ፣ ስለዚህ እንደዚህ ረዥም ጽሁፍ ሲሆን ደግሞ እንዴት እናነባዋለን የሚለውን እናንተ በደንብ ታያላችሁ ማለት ነው። ለቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ለሌሎቹ ሸር ማድረግ ማጋራት ይጠበቅባችኋል ማለት ነው። ኦንላይን መማሪያ የምትፈልጉ ካላችሁ ደግሞ እዚህ ጋር በለጠብኩት ስልክ ቁጥር ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚለው ውስጥ ቁጥር እየደወላችሁ በቀን አንዳንድ ሰዓት በሳምንት አምስት ቀን ማለት ነው። በፈለጋችሁ ሰዓት ትማራላችሁ ማለት ነው። ስለዚህ ምንባቡ በጣም ወሳኝ የሆነ ምንባብ ነው። ፊደላቶቹን የጨረሳችሁ ቃላት መስርታችሁ ቃላት የምትመሰርቱ የተለያዩ ነገሮችን የምታነቡ ይሄ ደግሞ አስፈላጊ ነገር ስለሆነ በደንብ ታነባላችሁ ማለት ነው። አሁን እኔ ያነብላችኋለሁ እስከ መጨረሻው ድረስ ተከታተሉኝ። ርዕሱ ምን ይላል? እስኪ እስኪ እወቁኝ እስኪ ወቁኝ። ስለዚህ እኔ ሳነብላችሁ ማን እንደሆነ እናንተ ስታውቁም መጨረሻ ላይ ምን ታደርጋላችሁ ማለት ነው፣ ኮመንት ላይ ትጽፉልኛላችሁ። ምን አይነት መሳሪያ እንደሆነ ምን አይነት ዕቃ እንደሆነ ታውቁታላችሁ። እስኪ ወቁኝ ይላል ማለት ነው እዚህ ጋ ከእንጨት ከእንጨት የምሰራ ከእንጨት የምሰራ ባህላዊ ባህላዊ የሙዚቃ የሙዚቃ መሳሪያ መሳሪያ ነኝ ነኝ። ምን ይላል? ከእንጨት የሚሰራ ባህላዊ የሙዚቃ መሳሪያ ነኝ። ቁመቴ ቁመቴ ረጅም ረጅም ነው። ቁመቴ ረጅም ነው። በውስጤ በውስጤ አስር አስር አውታሮች አውታሮች አስር አውታሮች አሉኝ። አሁን መልሱን እያወቃችሁ ትመጣላችሁ፣ ነገር ግን እስከ መጨረሻው ድረስ ስታውቁት ነው መለየት የምችሉት እና በውስጤ አስር አውታሮች አሉኝ። ለስለስ ለስለስ ያለ ድምፅ ለስለስ ያለ ድምፅ ስለማወጣ ለስለስ ያለ ድምፅ ስለማወጣ በርካታ በርካታ ሰዎች በርካታ ሰዎች ይወዱኛል ይወዱኛል ለስለስ ያለ ድምፅ ስለማወጣ በርካታ ሰዎች ይወዱኛል። ብዙ ብዙ ጊዜ ብዙ ጊዜ ለመንፈሳዊ ብዙ ጊዜ ለመንፈሳዊ አገልግሎት ለመንፈሳዊ አገልግሎት እውላለሁ። ብዙ ጊዜ ለመንፈሳዊ አገልግሎት እውላለሁ። በአንዳንድ በአንዳንድ መንፈሳዊ በአንዳንድ መንፈሳዊ በዓላት በዓላት ላይም በአንዳንድ መንፈሳዊ በዓላት ላይም እገኛለሁ እገኛለሁ ይልና፣ መጨረሻ ምን ይላል? እኔ ማን ነኝ እኔ ማን ነኝ ይላል፣ ማለት ነው። አሁን ያነበብኩላችሁ እንዳጠቃላይ ምንባቡ በደንብ እደግምላችኋለሁ። ይህን እያጠፋው ነገር ግን እናንተ ማን እንደሆነ መገመት ማወቅ አይከብዳችሁም ማለት ነው። ስለዚህ የመጀመሪያው እርሱ ምን ይላል? እስኪ እስኪ እወቁኝ እስኪ ወቁኝ። ስለዚህ እኛ እንድናውቀው ነው የተፈለገ፣ ይሄ ነገር ተዘጋጀ። ስለዚህ ስሙ ማን እንደሆነ ነው እኛ የምናውቀው። እስኪ ወቁኝ። ከእንጨት ከእንጨት የምሰራ የምሰራ ባህላዊ ባህላዊ የሙዚቃ የሙዚቃ መሳሪያ መሳሪያ ነኝ ነኝ ከእንጨት የምሰራ ባህላዊ የሙዚቃ መሳሪያ ነኝ። ቁመቴ ቁመቴ ረጅም ረጅም ነው ነው ቁመቴ ረጅም ነው። በውስጤ በውስጤ አስር አስር አውታሮች አውታሮች አሉኝ አሉኝ በውስጤ አስር አውታሮች አሉኝ ይላል ማለት ነው። ለስ ለስ ለስለስ ያለ ያለ ድምፅ ድምፅ ለስለስ ያለ ድምፅ ስለማወጣ ስለማወጣ በርካታ በርካታ ሰዎች ሰዎች ይወዱኛል ይወዱኛል ለስለስ ያለ ድምፅ ስለማወጣ በርካታ ሰዎች ይወዱኛል ይላል። ለስለስ ያለ ድምፅ ስለማወጣ በርካታ ሰዎች ይወዱኛል ብዙ ብዙ ጊዜ ብዙ ጊዜ ለመንፈሳዊ ለመንፈሳዊ አገልግሎት አገልግሎት እውላለሁ እውላለሁ ብዙ ጊዜ ለመንፈሳዊ አገልግሎት እውላለሁ። ብዙ ጊዜ ለመንፈሳዊ አገልግሎት እውላለሁ። በአንዳንድ በአንዳንድ መንፈሳዊ መንፈሳዊ በዓላት በዓላት ላይም ላይም እገኛለሁ እገኛለሁ በአንዳንድ መንፈሳዊ በዓላት ላይም እገኛለሁ። በአንዳንድ መንፈሳዊ በዓላት ላይም እገኛለሁ። እኔ እኔ ማን ማን ነኝ ነኝ እኔ ማን ነኝ? ይላል ማለት ነው። እኔ ማን ነኝ? ስለዚህ ማን እንደሆነ እናንተ መቶ ፐርሰንት ታውቃችሁታል ብዬ አስባለሁ እናንተ ኮመንት ላይ ነው የምጽፉልኝ አንዴ ፈጠን አድርጌ ግን እስካሁን አንድ በአንድ ፊደላቶቹን እየለየው እየለየውን ያስቆጠርኳችሁ ነገር ግን በደንብ ስችሉ እንደ እኔ ማንበብ መቻላ አለመቻላችሁን መለማመድ ስላለባችሁ በደንብ ፈጠን እናድርግ ላንብብላችሁ የመጨረሻ ነው እስኪ እወቁኝ ይላል ማለት ነው ርዕሱ እስኪ እወቁኝ ከእንጨት የምሰራ ባህላዊ የሙዚቃ መሳሪያ ነኝ ቁመቴ ረጅም ነው። በውስጤ አስር አውታሮች አሉኝ። ለስለስ ያለ ድምፅ ስለማወጣ በርካታ ሰዎች ይወዱኛል። ብዙ ጊዜ ለመንፈሳዊ አገልግሎት እውላለሁ። በአንዳንድ መንፈሳዊ በዓላት ላይም እገኛለሁ። እኔ ማን ነኝ? እኔ ማን ነኝ? ስለዚህ መልሳችሁን ኮመንት ላይ ጽሑፍ ልኛላችሁ። በደንብ አድርጌም ነው ያመጣውላችሁ ማለት ነው። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ እናንተ በደንብ አድርጋችሁ እየተለማመዳችሁ ቆዩ። መልካም ጊዜ፣ መልካም ሰዓት፣ ቻው